ለእኔው ለሷየው ጃኮሌት ሰላም ሰላም ሰላም፣ እንዴት ናችሁ? ሁድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራን ቻንቤ ሰዎች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሰላም፣ ሁሉ መልካም ነው እናንተ ጋር ሙሉ ሰላም ብሎ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስጀምር እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ሰርቶን ዘንድ በአክብሮት እየጋበዝኩ የተለመደ አስተዋጽኦታችሁን በኮሜንት እንድትሰጡ እያልኩኝ ይህን ቪዲዮ ብዙዎቻችሁ አይታችሁታል። በጣም ደስ ደስ የሚል ሆነ፣ የሚያስቁ የሚያዝናኑ ቪዲዮዎችን አይቻሉ፣ ኮሜንቶችንም አይቻሉ። ቪዲዮ በጣም ደስ የሚል ነበረ ግን ሩታ ለምን እንደሆነ አላውቅም። ለምንድን ነው የህትሽን ቻናል ሼርም አታደርጊው? እኔ ጥያቄ ነው መጠየቅ የምንፈልገው። ምክንያቱም አሁን ጥሩ ነገር እያሳለፋችሁ ነው፣ ጥሩ ነገር ነው። በቃ መጀመሪያ ላይ ኦኬ ሰበብ ስለነበረ ነው። አሁን ግን አብራችሁ እስከሆናችሁ ድረስ ሼር አድርገሽ የህትሽን መቶ ሺህ እንድትገባና እሷም እንድትጠቀም ማድረግ አለብሽ ብዬ አስባለሁ። ማለት ዝም ብዬ ታዝቤ ለማየት ሞከርኩኝ። ሌሎች ሌሎች ቻናሎችን ሼር ታደርጊያለሽ ግን የሜላትን ሼር አታደርጊም ለምንድን ነው? ይህ ጥያቄ ለሩታ ነው ማቅረብ የምፈልገው ማለት ነው። ምክንያቱም አሁን ላይ ባላችሁ ነገር በጣም ደስተኛ ነን፣ ግን ደግሞ ሼር ተደርጎ በደንብ ቻናል ቢያደርግ ደግሞ የበለጠ ትደሰታላችሁ። ማለት እኔ በነገራችን ላይ የእህቴ ጥቅም የኔ ጥቅም ነው ብዬ ነው የማስበው። እንደዚህ በዚህ ልክ ተደስታችሁ ደግሞ ስላየን እኛም ደስ ብሎናል፣ እና ብዙ በወቅቱ ብዙ ብዙ ሲባል ብዙ ነገር ስታደርጉ ስትሆኑ ምናምን ያው ያጨበጨበ

ዞሮ ዞሮ ብዙም ቢባባሉ ብዙም ቢነጋገሩ ያው ለሚያልፍ ቀን የሚያልፍ ቃላት ተናገር ነው። በነገራችን ላይ ሁሉም ጋር ስህተት ይኖራል እና ክፉ ቃል መነጋገሩ ተገቢ አይደለም። በነደድን ሰዓት ዝምታን ብንመርጥ ከስህተት እንድናለን ብዬ ስለማስብ ማለት ነው እና ስጦታው በጣም ያስደነገጠኝ ያስደነቀኝ፣ ምን ያስደነቀኝ በጣም ነው ያስደነቀኝ። ያው ጥጦ ነው እንግዲህ የተሰጣት ጥጦ መዳረሻ ማለት ነው እና ደግሞ ከአብረሽም ጋር ላይቭ ገብታ ምናምን አይታችሁ ነበረ እና ያው ከሱ ጋር የነበረውን በጣም ብዙዎችም ጭነው ታዲያ ሆነ ግን አላየሁትም፣ ቦክሱ ላይቫቸውን አልደረስኩባቸውም፣ ግን እያየሁት ነበረ። አሪፍ ጅማሬ ነው፣ በርቱ። እንግዲህ ወደ መታረቁ ወደ መሰብሰቡ የደረሱ ይመስለኛል። ምንም ቢሆን ቤተሰብ ቤተሰብ ነው። ፈጣሪ አንድ ሺ ዓመት ያኑርላችሁ። ኮሜንት እስኪ እናንብብ። ፈጣሪ ደስ ሲል አቤት ፍቅር፣ መከባበር ለካ ከምናስበው በላይ ባረከና ቀና ፍቅር የሆነ ቤተሰብ ናችሁ። ከዚህ የተከበረ ቤተሰብ ወተሽ ነው ልዩ ቤት ግን ቁጥብ የፍቅር መምህር የሆን ሹህት አለሚ በፍቅር ያኖራችሁ። አትጠገብዬ ስታምር የተማረ ቤተሰብ የሚያወሩት በቅኔ በምሳሌ አነጋገርና ጨዋታቸው ደስ ይላል። እዊይ ደስታዬ፣ ማርያም፣ ሩታዬ። ፈጣሪ ይቅርብኝ ምክንያቱም ይቅርብኝ ምክንያቱም በድራማ ለሚጻፍ ኮሜንት እኔ አላነብም። ሩታዬ የሚጥ ሲመጣ አብርሽ ቢኖር ደስ ይላል። አደራ ማየት እንፈልጋለን። አብርሻ፣ አደራ፣ አደራ። የኔ ቆንጆ ሩታዬ። የሩታዬ ቤተሰብ እጅግ በጣም ነው ደስ የምትሉት፣ የፍቅር ቤተሰብ ነው። ሩታ ሀብቴ፣ ቀዳማዊት የሚዲያው መሪ ሩታ ሀብቴ፣ የኔ አት በገ ሩታ ሀብቴ፣ በስማም ጌታዬ። ማን እንደናት ማን እንደ ሀገር የሚለውን የፀሀይ ዮሐንስ ሙዚቃ ከእኔ ጋር ሩታዬ መጋበዝ ሩታዬ መጋብዝ የምትፈልጉ ሰላም አባካችሁ እርቁን አፍጥኑት። አብርሽን ቀልዳችሁበት ትናንትና ከ አስራ አራት ወር እርጉዝ አርጋችሁት ሩታም አብርሽን በፍቅር እንደ ጦዙስ አይናቸው ሲያሳዝን ዛሬ ተገላገሉና ማሻላህ ሳቅሳቅ በሳቅ ሆነ ቤተሰብ ደስ ይል የሚሉ አዘገሩታ ይታዩ ቤተሰብ የኔ ንብር መሳቅ ምን ይባላል ብት አስቁን ቅመሞቹ የኛ ቤተሰብ ጠገብ ሀብቴ ቤተሰብ እንዲህ እንዲህ እያሉ በጣም በጣም በጣም ብዙ ኮሜንት ተጽፈዋል። ዞሮ ዞሮ በጣም ደስ የሚል ቆይታ ነበረ። እና ማይ ለያችሁ እያልኩ በነገራችሁ ላይ ሀሳብ በጣም ተከፋፍሎ ያጣጣ ሲሰራ ብዙም አይመችም። ሀሳብ እየተቆራረጠ እየተከፋፈለ ምናምን ምናምን ነው የምቀርጽላችሁ። ዞሮ ዞሮ ሳየው ቪዲዮ የተደሰትኩትን የሆነ ነገሩን ለእናንተ ለማድረስ ብዬ ነው። ውድ ቤተሰቦች ስለተከታተላችሁ ከልብ አመሰግናል። በአዲስ ነገር እስክመለስ እወዳቸዋለሁ። ጥናት ያላችሁ መልካም ጊዜ። ቻውቻው።